ክቡራን ተመልካቾቻችን የሜና ሰባት መሰናዷችን እንደቀጠለ ነው። አዲስ አበባ እንግዲህ በጣም ትልቅ ከተማ እንደሆነች ይታወቃል። በርካቶች ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱበት ሰዓት ነው። አሁን ደግሞ የስራ መውጫ ነው። ስለዚህም አሁናዊ የአዲስ አበባ የትራፊክ እንቅስቃሴ ፍሰቱ ምን ይመስላል ስንል በሁለት መንገድ የምናሳያቸው ነው የሚሆነው። አንደኛ የጉግል ማፕን መለስ ብለን እናያለን፣ በሁለተኛ መንገድ ደግሞ ሪፖርተራችን በቀጥታ እየጠበቀችን ነው ከደራርቱ ቱሉ አደባባይ አካባቢ። ወደ እሷ በኋላ ላይ መለስ ብዬ የማይነው የሚሆኑ አሁን የጉግል ማፕ ሁኔታን እኒና፣ እንግዲህ ቴክኖሎጂ እንደሚያሳየው ቴክኖሎጂ እያደገ አሁናዊ አለማችን የአዲስ አበባ ብቻም የኢትዮጵያ ብቻም ሳይሆን የአፍሪካ፣ የዓለም አካባቢዎች በሙሉ በሳተላይት ኢሜጆች እንግዲህ የአንዳንዷ ቦታ እንደምትወሰደ ይታያል። አሁናዊ የአዲስ አበባ የትራፊክ እንቅስቃሴዎችን ስናይ እንግዲህ አረንጓዴው ክፍት መሆኑን ያሳያል። ቢጫው በተወሰነ መንገድ መጨናነቅ እንዳለ ያሳያል። ቀይ የሚያሳዩ መንገዶች ደግሞ የትራፊክ ፍሰቱ በተወሰነ መንገድ መጨናነቅ እንዳለበት የሚያሳይ ነው። ለምሳሌ ጊዮርጊስ፣ አራዳ ጊዮርጊስ የከተማዋ እምብርት ከሆኑ ዜሮ ዜሮ ቦታዎች ፒያሳ አንዱ ነው። ከፒያስ ወደ አዲሱ ገበያ ስንሄድ በተወሰነ መንገድ ከፒያሳ እስከ ሰሜን ሆቴል መድረሻ ድረስ በተወሰነ መንገድ ቢጫ የሚያሳይበት ሁኔታ አለ። በተረፈ ግን እስከ ድል በር ድረስ ወደ ላይ ድረስ ፍሰቱ ሰላማዊና ጤናማ እንደሆነ የሚያሳይበት ሁኔታ አለ። ከዚህ ወጣ ስንል መለስ ብለን ስናይ ደግሞ የተለያዩ አዲስ አበባ አካባቢዎችን መመልከት ይቻላል። ከጊዮርጊስ ይዘን አጠቃላይ ወደ ስቴዲየም የሚመጣውም በተወሰነ መንገድ ቸርችል ጎዳናን ይዘን በተወሰነ መንገድ ከዚህ ቀደም ለመምየው እንደሚዘጋጋ ይታወቃል። በተወሰነ መንገድ ፍሰቱ ጤናማ እንደሆነ ያሳያል። የኢትዮጵያ ብሔራዊ ሙዚየም አምስት ኪሎ አካባቢ ስንመጣ እንግዲህ አምስት ኪሎ አካባቢ ከታች ከስቴዲየም የሚመጡ መኪኖች አሉ፣ ከመገናኛ የሚመጡ መኪኖች አሉ። በርካታ እንግዲህ የተወሰነ መንገድ መዘጋጋት ያለበት ሁኔታ ያሳያል። አንበሳ ግቢ አካባቢን ይዞ ወደ ላይ እስከ ስድስት ኪሎ የካቲት 12 ሆስፒታልን ይዞ ሽሮ ሜዳ ድረስ የሚሄደው መንገድ በአንጻሩ ክፍትና ሰላማዊ እንቅስቃሴ እንዳለ የሚያሳይበት ሁኔታ እንዳለ ማየት መገንዘብ ይቻላል። በዚህ በጉግል ማፕ ሌላኛው የአዲስ አበባ አካባቢ ከሚታዩ ቦታዎች ውስጥ ደግሞ መርካቶ አካባቢን ማየት እንችላለን። መርካቶ አካባቢ ስናይ እንግዲህ በተለያየ አቅጣጫ ከመርካቶ የሚመጡ መንገዶች የተዘጋጉበት ሁኔታ እንዳለ የጉግል ማፕን ማየት መገንዘብ ይቻላል። እንግዲህ አብዛኛው አራት ኪሎ አካባቢ ጤናማ የትራፊክ ፍሰት አለ። ከመገናኛ የሚመጡ አራት ኪሎን ይዘው ወደ ፒያሳ የሚሄዱትም ሰላማዊ ጤናማ ክፍት መንገድ እንዳለ የሚያሳይበት ሁኔታ አለ። እንግዲህ በርካታ አዲስ አበባ አካባቢዎች በዚህ ሰዓት በርካቶች የተለያዩ የትራፊክ እንቅስቃሴዎችን አሽከርካሪዎችም እግረኞችም አማራጮችን እየተጠቀማችሁ በሰላም ገብታችሁ በሰላም ወጥታችሁ ትገቡ ዘንድ መልካም ምኞታችን ነው። ታዲያ ከዚህ ወጣ ስንል ወደ አያት አካባቢ የካሜራዎቻችን ሌንሶች የሚያሳዩ ይሆናል። በአያት አደባባይ፣ በደራርቱ ቱሉ አደባባይ፣ ያው የአያት አደባባይ ደራርቱ ቱሉ አደባባይ ተብሎ እንደተሰየመ ይታወቃል። እዛ ሪፖርተራችን ራሄል አበበ ትገኛለች። ራሄል እንደምናምሽተሻል። አንቺ ያለሽበት የደራርቱ አደባባይ እንግዲህ ከዚህ ከመገናኛ ወደ አያት የሚሄዱ እንግዲህ በርካታ መኪኖች አሉ። በርካቶች እንግዲህ ከመሃል ወደ መኖሪያቸው የሚያቀኑበት ሰዓት መሆኑ ይታወቃል። አጠቃላይ ያለው የትራፊክ እንቅስቃሴ ምን ይመስላል ራሄል? አመሰግናለሁኝ። እንግዲህ በኤምኤን 24/7 የትራፊክ ፍሰት እንቅስቃሴያችን በመዲናዋ የተለያዩ አካባቢዎች በመንቀሳቀስ እንግዲህ የትራፊክ ፍሰቱ ምን ይመስላል የሚለውን የምናደርስበት ነው። ከዚህ ጋር ተያይዞ ዛሬም መዳረሻችንን ሀያት ደራርቱ አደባባይ አካባቢ አድርገናል። እንደሚታወቀው የስራ መውጫ ሰዓት ነው። ከዚህ ጋር ተያይዞ እዚህ አካባቢ ያለው የትራፊክ ፍሰት ምን ይመስላል ምን አይነትስ አማራጭ መንገዶች አሉ የሚለውን እንግዲህ መረጃ ሊያደርሱን ኢንስፔክተር ወይም ዋና ኢንስፔክተር ጌጡ እዚያ አጠገቤ ይገኛሉ። በቅድሚያ ፈቃደኛ ስለሆኑ ከልብ አመሰግናለሁ። ም አመሰግናለሁ። መልካም እንግዲህ እዚህ አካባቢ ያለው የትራፊክ ፍሰት እንቅስቃሴ ምን ይመስላል የሚለውን በቅድሚያ እናንሳ። እሺ አመሰግናለሁ። በዚህ አካባቢ ደራርቱ አደባባይ ፍሰቱ በተለይ በጠዋቱ ክፍለ ጊዜ ላይ በጣም በተለይ ከጣፎና ከ49 ወደ ምቁርዲያ ወደ አያት አደባባይ የሚመጣው ፍሰት እጅግ በጣም በጣም በጣም ሀይ ነው። ለምን በርካታ ህብረተሰብም ወደዚህ አካባቢ ላይ ስለገቡ ጣፎ አካባቢ ያለው እንቅስቃሴም እዚህ በተለይ 49 ያለው እንቅስቃሴ በጣም ጃሙ ወደ ተባበሩት ስለሚ እንቅስቃሴ ስለሚያደርግ በጣም ሰፊ የሆነ ፍሰት ነው ያለው በጣም ሰፊ የሆነ ፍሰት ነው ያለው እና ይሄን ፍሰት ደግሞ እዚህ ያለ ነው ባልደረቦቻችን ያው ተጋግዘን ስራዎቻችንን በአግባቡ እየተወጣን እንገኛለን ማለት ነው። በጠዋቱ ክፍለ ጊዜ፣ በማታ ክፍለ ጊዜ እንደዛውም በተለይ ከተባበሩት አደባባይ ወደ 49 የሚመጡ ተሽከርካሪዎች በርካታ ስለሆነ ይሄ ከበደ ስጋ ቤት አካባቢ ላይ አስፋልቷን በጣም ጠባብ ናትና ባሶችም፣ ትራንስፖርት በተለይ ተርሚናል ስላልተዘጋጀ እዛ አካባቢ ላይ በጣም ጃማ አለና እሱን እስከ ማታ እስከ ሶስት ሰዓት ድረስ የሚሄድበት አቅጣጫዎች አሉ። ከዛ በተረፈ ግን በተለይ ደራርቱ ሁሉ በደራርቱ ይቅርታ በደራርቱ አደባባይ ላይ ጥሩ እንቅስቃሴዎች፣ ጥሩ ነገሮች ጃሞች አሉ ብዬ አስባለሁ። መልካም። በአጠቃላይ እንግዲህ እንደ ቀደም ሲልም እንዳነሱት በተለያዩ አቅጣጫዎች እንቅስቃሴ ያለበት ቦታ ነው እና ከዚህ ጋር ተያይዞ በተለይ በስራ መውጫና መግቢያ ሰዓት እንደ አማራጭ የሚጠቀሱ መንገዶች አሉ ወይ ካሉ የትኞቹ ናቸው የሚለው እናንሳ። አማራጭ በእርግጥ ፍሰቱ ጠዋት አካባቢ ላይ በአባዶ የሚሄዱበት ሁኔታዎች አሉ። በአባዶ ሄደው በአቤብ አድርገው ወደ ተባበሩት የሚመጡ ተሽከርካሪዎች አሉ። የመቀነስ ሁኔታዎች አሉ። አብዛኛው ግን አሁን አዲሱ መንገድ የኤርፖርት በተለይ በዚህ ወደ ቦሌ በጎሮ በኩል አብዛኞቹ ስለሚሄዱ የጣፎ መስመር በብዛት ይመጣል። በ72 ይሄዳል። 72 አካባቢ ላይም ጃም አለው። 72 አራት መንታ አለች። እዛ አካባቢ ላይ በጣም ፍሰቶች አሉ። ለምን ከአራብሳ የሚመጡ ተሽከርካሪዎች በርካታ ናቸው። ከአርባ ዘጠኝ የሚመጡ በርካታ ናቸው። እና እዛ አካባቢ ያለው እንቅስቃሴ ትንሽ በጣም እየበዛ ነው። ጠዋት ጠዋት ላይ ማለት ነው። በተቻለ አቅም ትራፊኩ ግን እዛ አካባቢ ላይ በቦታው ላይ ተገኝቶ ከአመራር ጀምሮ ጃሙን የማንቀሳቀስና ጃሞችን በፍጥነት እንዲሄዱ የማድረግ ስራዎች እየተሰሩ ነው ያሉት። እና ከህብረተሰቡ የሚመጡ ኮሜንቶች ያው ጥሩ ነገሮች አሉ። ለምን ህብረተሰብ የበዛበት ስለሆነ ማለት ነው። እና ከዛ ውጭ የማታ ክፍለ ጊዜ ላይ የተሻለ ነው። ከተባበሩት የሚመጡት ወደ አርባ ዘጠኝ በጣም ጥሩ ነው። ትንሽ የምትዘንም ምንድናት እዚች ቅድም የገለጽኩት በተለይ እቺ ከበደ ስጋ ቤት አካባቢ ጋር በጣም ጠባብ ናት። በጣም በጣም እና አብዛኛው ኮሜንት የሚሰጡን ቢስተካከል የተወሰነ እንኳን ሰፋ ቢል ጥሩ ነው የሚል ሀሳቦች ከህብረተሰቡ ከአሽከርካሪውም እየተገለጸልን ያለው የአካባቢ ቢስተካከል ጃሙ በጥሩ ሁኔታ በጥሩ በተለይ በተለይ በተለይ ከተባበሩት ወደ ቦሌ ጎሮ የሚሄደው መንገድ እጅግ በጣም ህብረተሰቡ በጣም ነው በውስጡ ያለውን ነገሮችን እየገለጸልን በርቱ ነው የሚለውና ጥሩ ነገሮች አሉ። በአጠቃላይ እንግዲህ የትራፊክ ፍሰቱ እንዲሳለጥ ከመሰረተ ልማቶች በተጨማሪ የትራፊክ ፖሊስ አባላትም ያከናውኑት ተግባር አለና ከዛም ባሻገር በአጠቃላይ ከማን ምን ይጠበቃል? አሽከርካሪው ከተሽከርካሪው በተለይ የስራ መውጫ ሰዓት ላይም ዘግይቶ ከመውጣትም አንጻር ምን ይጠበቃል? የተሳለጠ እንዲሆን አጠቃላይ ብቻ ህብረተሰቡ ጥሩ ነው፣ አሽከርካሪውም ያው ትራንስፖርት እጥረት አለ። ያው ያ የትራንስፖርት እጥረት ህብረተሰቡ በጣም እየተጉላላን የሚል ሀሳቦች ይሰጠናል። ግን ባለው አውቶቡሶችም አሉ። እንቅስቃሴው ምሽት ላይ ሲሆን እንግዲህ የስራ መውጫ ከመሆኑ ጋርም ተያይዞ አንዳንድ መጨናነቆች ይኖራሉ እና ያ እንዳይሆን ከማን ምን ይጠበቃል? ከባለድርሻ አካላት ጋር ይጠበቅ ከመንገድ ትራንስፖርት ትራፊክ ማናጅመንት ትራፊኩም፣ አጠቃላይ እዚ ያለ ነው። ታክሲ ተራ አስከባሪዎችም አጠቃላይ ሁላችንም ይህን እንጃም ይመለከተናል ብዬ አስባለሁ። ሁላችን በጋራ ከሰራ ነው ውጤታማ የሆኑ ስራዎች እንሰራለን የሚል ሀሳብ አለኝና፣ ጥሩ ነገሮች ናቸው። ያው በመግባባት እየሰራን ነው። በተቻለን አቅም ያው ማገልገል ነውና መልካም ነገሮች ይታዩኛል። እንደ ጥሩ ነገር ነው። ከህዝቡ የመጣው ኮሜንቶች ጥሩ ስለሆኑ ነው አጋጣሚ የሚገልጽልሽ እና ቆንጆ ነገሮች አሉ ብዬ አስባለሁ። ጥሩ ነው ጃሙ እናመሰግናለን እንግዲህ ቀደም ሲልም ዋና ኢንስፔክተር እንዳነሱት እዚህ ደራርቱ አደባባይ አካባቢ እንግዲህ በተለያዩ አቅጣጫዎች ፍሰቶች ያሉበት ነው። እንቅስቃሴውን በርከት ያለ ነው። ከዚህ ጋር ተያይዞ እንግዲህ የትራፊክ ፍሰቱ የተሳለጠ ይሆን ዘንድ ደግሞ ከመሰረተ ልማቶቹ በተጨማሪ ከትራፊክ ፖሊስ አባላት ከማስተባበር ባሻገር እንግዲህ ሁሉም ኃላፊነቱን በመወጣት እንግዲህ የተሳለጠና ሁሉም በሰላም ወጥቶ የሚገባበትን እድል መፍጠር እንደሚቻል እንግዲህ አንስተውልናል። በአጠቃላይ እዚህ ያለው ድባብ ይህን ይመስላል። ሪፖርተራችን ራሄል አበበ ከደራርቱ አደባባይ ስላደረሳችሁን መረጃ ዋና ኢንስፔክተርንም አንቺንም እጅግ አድርገን እናመሰግናለን። መልካም ምሽት ይሆንልሽ። ተመልካቾች እንቀጥላለን።